ልታማልን ነበረ የሀይሚን። ሴትነቷን አሳየች፣ ወንድነቷን አሳየች። የዛሬ ቪዲዮ ቤተሰብ እንኳን ለሀይሚን ለእኔም ከብዶኝ ነበር ማለት ነው። በጣም ከባድ ቪዲዮ፣ በጣም ከባድ ፈተና ነው። ቤተሰብ በጣም ከባድ ፈተና ነው። ለምንዶ ታውቃላችሁ፣ ከባድ ፈተና ነው የሚላችሁ፣ አንደኛ ነገር እንደዚህ የምትወዱት ሰው ጋራ እንደርስ ይላችሁ አንዳንዶቻችን እንታላለን፣ እናራለን እሺ ነው የምንለው። እምቢ የሚሉ ብዙም የለም። እንግዲህ ብሩኬን የመሰለ ወንዳ ወንድ ደስ የሚል ሁሉ ነገሩ ያማረ ፍቅረኛ የሆኖ እንደርካለኝ እኔ እንጃ። ግን አንበሳ ነች። እመቤቴን በጣም ነው ማደንቃት። ጎበዝነች ነች። እልህ ነው ያስገባችው። እንዲህ ኔ ብሩኬ አስፈራኝ። እውነት ላይ እመቤቴን በጣም ፈራው። ደግሞ እሷ ደግሞ ራቤኝ ስላለች ምናለ ቅድሚያ ምግቡን በበላች ምናምን ብዬ በቃ እንትን አልኩኝ። ሆነ መጀመሪያ ምግቡን በልታ ፕራንኩን በሰራው አልኩኝ። ለምን እሷ እርቧታል መብላት ፈልጋ ነው የመጣችሁ። እንደዚህ አይነት ነገር ደግሞ ዱብዳ ሲመጣባት በጣም ከባድ ነበረ። እና ቤተሰብ ምኑ ላይ ደስ እንዳለ ታውቃላችሁ? ብሩኬ ሞባይሉን ወረወረና ልታነሳው ስትል የያዘው ነገር በጣም ነው ያሳቀኝ። በጣም ነው ያዝናናኝ። ቤተሰብ እና ቪዲዮ በጣም ነበር የሚያምረው። አዎ፣ ሴት ልጅ እኔ እንጃ በቃ የሆነ ቶሎ ስሜታዊ መሆን እንደሌለብን እና ራሳችንን መጠንቀቅ እንዳለብን ምንም ፍቅረኛም ቢሆን ምንም ጓደኛም ብትሆኑም እናንተ ማትፈልጉትን ነገር በግዴታ ሊሆን እንደማይችል ነው ትምህርቱ። በጣም ይገርማል። አንዳንድ ልጆች ደግሞ አሉ ብዙ ሲፈላሰፉ ለነበሩትም ይሄ ጥሩ ነገር ይመስለኛል። እንዴት ብሩኬ ና ሀይሚ አብረው ሄዱ? እንዴት አብሮ ሊሄዱ ይቻሉ? እኛንትን የምናምን ለምትሉ ራሱ ይሄ ትምህርት ይሆናቸዋል። አንዳንድ ልጆች ማለት ነው። ብሩኬ እንዲቻ አድርጎ ጫፏን እንደማይነካት ነው እና ብሩኬ በጣም የእናቱ የእናቱ ልጅ ነኝ ብሏል። እሱ የእናቱ ልጅ ስለሆነ ብሩኬ እንደዚህ ያለ ነገር አያደርግምም አያስበውምም ሀይሚን ይወዳታል ያከብራታል። ሲጋቡ ይደርስበታል። እንደዚህ አይነት ነገሮች እና በጣም ትልቅ ትምህርት ነው የተማርንበት እና የሆነ ብሩኬ የሆነ ሰዓት ላይ ኮስተር ማለቱ ምናምኑ በቀባሁን ከፍቶ ምናመጣጡ ምናምኑ የሆነ ነገሩ በጣም ያስፈራ ነበረ እና ሀይሚ ደግሞ በጣም ፈራሽ ከሚገባው ብለን የፈራጁ ተንቀጥቅጣለች። የአነጋገሩ ደግሞ በጣም ከበድ ከበድ ያደረገ አነጋገር ነበረ። ብርልስጥሽ አይነት አነጋገር እንደኔ አይነት ሰው አግኝተች ነው ወይ ምናምን። እንደዚያ አነጋገር ደግሞ በጣም ከባድ ነው። ከባድ ስለሆነ እሷ ይሄን ነገር ፈራች፣ በጣም ይሄን ይፈሪ፣ በጣም ነው የፈራችው። እዛ ላይ ደግሞ ሩቧታል። በጣም ነው ያሳዘነችኝ። የሆነ ሳለን ልቤ ስፍስፍ ነው ያለላት። እግዚአብሔርን ነው ምላቸው ያሳዘነችኝ። በቃ መናገር ሁሉ ጠፋባት በጣም። በነገራችን ላይ ስለሱ ክብር እንኳን ስትናገር ነው እንደዚህ አይነት ነገር እንደማታደርግ አውቃለሁ ምናም ብላ ስትናገር ነበር፣ እና ንግግሮቹ ከባድ ስለሆኑ ሀይሚን አስፈራት ቤተሰብ እንጂ ቪዲዮ በጣም አሪፍ ቪዲዮ ነው፣ አስተማሪ ቪዲዮ ነው። እኔ በጣም ተመችቶኛል፣ ቤተሰብ አዝናንቶኛል በጣም። ፏ ብዬ ደመቅ ሸብረቅ ብዬ ቁጭ ብዬ አፌን ክፍትፍትፍት አድርጌ ነበረ ሳየ ነበር። ደም ዝም ብል አለመግባቱ ራሱ ማለት ነው አፌ ውስጥ እንጂ አፌን ከፍቼን። በጣም የሆነ ብሩኬ ጀንታልነቱ የሆነ ሲሪየስ ሆኖ መቀመጡ የሆነ ነገሩ በቃ ስማርት ታውቃላችሁ፣ ስማርት የሆነ ወንድ እንዲ ወንድ ደስ ሲለኝ ማርያምን ሲያምር ብሩኬ ስማርት ነው። በቃ እኔ እንጃ ቃላት የለኝም። ብሩኬ እና ሀይሚን የመሰለች ጉብል ሊያማልላት ነበር፣ ግን አልተሳካለትም አልተሳካለትም። ብሩኬ ልታማልን ነበረ። የሀይሚን ሴትነቷን አሳየች፣ ወንድነቷን አሳየች። እውነት ለሀይሚ መጨብጨብ አለባት። እግዚአብሔርን ነው እምላችሁ። እኛ እንኳን ምንም ገና ጓደኝነት ሳይኮኑ እንኳ አንድ ቀን ተገናኝቶ አንዳንድ ሴቶች አብሮ የሚያድሩ አሉ። አ ዛሬ የተገናኝ ጥሎ አውርቶ ምናምን እንደርስ ከተባለ የሚያድሩ ስንት ሴቶች አሉ። ይሄ ለእንደዚህ ሴቶች ትምህርት ይሆናል ነው የምለው፣ ቤተሰብ። እኔ በጣም እኔ እንጃ፣ እኔ ቃላት የለኝም። ብሩኬን በጣም ስነ ስርዓት ያለው ጀግና ነው። እውነቴን ነው የምናገረው። በጣም ደንግጧል እሱ። ከተሰራው በኋላ ራሱ ተደናብሮ መናገር ሁሉ አቃተው። ምራቁ ሁሉ መዋጥ ነው ያቃተው። ሀይሚዬም እንግዲህ እኔ ደግሞ አኩር ፋስቴል ኧረ እባክህ ያዛት፣ ኧረ እባክህ ያዛት እና ባብላት ረያዛት፣ ረያዛት እያልኩ ነበር ስትል ማለት ደግሞ አኩር ፋኬል ደግሞ ነገ ትሌላ ችግር እንዳይፈጠር ማለት ነው። እና ደግሞ ምንድን ያሳቀኝ ብትሉ ፈረንጁን ፍዝዝ ብላ ስታይ ነበር፣ ፈረንጁን ፍዝዝ ብላ ስታይ ነበር አላለም እና ለዛ ነው የተበቀልካት ማለት ነው። እና በጣም ነው የተበቀላት፣ በጣም ነው የተበቀላት። በጣም ነው እኔ እንጃ። በስመ አብ ያስደነግጣል ቤተሰብ ማንም ሰው ቢሆን እናንተ አንድ ሰው አምናችሁት የኔ ነው ብላችሁ ምንም አያደርገኝም ይሄ የኔ ሰው ነው ብላችሁ እዛ ደግሞ ስትሄዱ ሲለወጥባችሁ በጣም ከባድ ነገር ነው እና ሀይሜ ይሄ ነገር ነው እንዴት እንደዚህ ሊሆን ሊቀየር ቻለ እንዴት ሊሆን ቻለ እያለች ነው ሀይሜ ማለት ነው እና ግን ብሩኬ ያው ፕራንክ እንደሆነ ነገረን መጀመሪያም ስለነገረን እኔ ምንም እንትን አላልኩም ግን የሆነ ሳለ በቃ አሳዘነች እሷ ልቤን በቃ ስፍስፍ አለ እንጂ በጣም የሚገርም ቪዲዮ ነው። ቪዲዮውን ሳትጨርሱ ሳታዩ ብሩኬን የሰደባችሁ ልጆች አላችሁ። እባካችሁ የሰደባችሁን ድሌት አሉ የገብቻ ይቻሉ መጀመ ቪዲዮን እያየውኝ እኔ በገርማቸው ቪዲዮንም እያየው ኮሜንት ማያለው ኮሜንቱ መጀመሪያ ቪዲዮን ሳያዩ ሳይጨርሱት ወይም መጀመሪያ የተናገረውን ሳይሰሙ መሀል ላይ የገቡና ምንድነው ምንድን መሀል ላይ እያዩ ሌላ ነገር የሚሳደቡ ልጆች አላችሁ። አትሳደቡ። የባለፈውንም ስራ አለን ስለተባለ ብዙ ኮሜንት ስላነበብኩ ነው ብሏል። የባለፈው ጊዜ ለምንድን አንተ ያልሰራ ብሎ ነበረ እሱንም ብዙ ኮሜንት ነበሩ። የዛኔ የተሳፈሩ ጊዜ የትን ተሳፍሩ ነበሩ። አልነበሩ የዛኔ ስለተባለ ነው ይሄን ቪዲዮ የሰራው እንጂ ሌላ ነገር አስቡ አይደለም። ብሩኬ እንወድሃለን። በጣም ደስ የምትልኝ ስነ ስርዓት ያለ ወንዳ ወንድ ነ። አሁንም በዚህ ጸባይ ቀጥልበት። ሀይሚን ተንከባከብልን። እንወዳቸዋለን፣ እናከብራቸዋለን። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ባይ